ክህሎት ለአንድ ሀገር ወሳኝና መሰረታዊ ነገር ነው ብለን እናስባለን። ምክንያቱም ተግባር፣ አንድን ነገር በቲዎሪ ያለን ነገር ወደ ተግባር ወደሞ የሚቀይር ነገር የሚታይ የሚጨበጥ የሚዳሰስን ነገር የምናደርገው በክህሎት ስለሆነ ክህሎት ወሳኝ ነ ስኪል ዲቨሎፕ ሲሆን ነው ሀገር የሚገነባው። ለምሳሌ እኛ አሁን የማሰለጠናቸው ልጆች በስኪላቸው ዲቨሎፕ የሆኑ ሲሆኑ ወይም ደግሞ የላቀ ሲሆኑ ነው ለተፈላጊው ገበያ ላይ ፊት ማድረግ የሚችሉት ማለት ነው። ስለዚህ እነሱን ለማብቃት ወሳኝ የሆነ ሚና አለው። እኚህ ብሩህ አእምሮና ፈጣሪ እጆች ያሏቸው ወጣቶች በአራተኛው ዙር ሀገር አቀፍ የክህሎት ውድድር አሸናፊዎች ናቸው። ዮሐንስ መንግስቱና ያሁቤኖስ በሪሁን በውድድሩ ከተሳተፉት መካከል ሲሆኑ ባደረጉት ብርቱ ፉክክርና ጥረት አሸናፊ ሆነዋል። ዛሬ ያገኙ ሽልማት ለነጋቸው በርትተው ለመስራት ለሌሎችም እውቀታቸውን ለማካፈል ዝግጁ መሆናቸውን ተናግረዋል። ያው እኛ ዚሽጋንትን ያልነው ነገር ዛሬ እኛን ያሩና ወጣቶቹ ይበልጥ የተነሳሱ ለስራና ለእንትን ያነሳሳቸዋል ብዬ አስባለሁ። እኛም ከዚህ እንትን እንዳለን ደግሞ እነሱን እኛ ምሳሌ ነን ብለን በዚህ እንትን ልመልናቸው ልናነሳሳቸውና ወደ ተሻለ እንትን እንዲሄዱ ምክራችንንም ልምዳችንንም ለማካፈል እንሞክራለን ማለት ነው። እኛ ከመምህራኖች ያገኘ ነውን ነገሮች በሽልማትም በደረጃም በሁሉ ነገርም ከፍ ብሎ የመጣበት ሁኔታ ነው ያለ ና በቀጣይ ሲሆን ደግሞ ከዚህ በላይ እየጨመረ ስለሚሄድ በዚህ ዙሪያ ላይ መስራት የሚፈልጉ ልጆች ተጠናክረው እንዲሰሩ ና ራሳቸውን በስኪል ዲቨሎፕ አድርገው ተፎካካሪ እንዲሆኑ ያደርጋል አሉ። ለአምስት ቀናት ሲካሄድ የቆየው አራተኛው ሀገር አቀፍ የክህሎት ውድድር የተጠናቀቀ ሲሆን አሸናፊዎችም በዛሬው ዕለት የገንዘብ ና የተለያዩ ሽልማቶችን አግኝተዋል። በመርሃ ግብሩ የተገኙት የስራና ክህሎት ሚኒስትር ሙፈራያት ካሚል አራተኛው ዙር አገር አቀፍ የክህሎት ውድድር ካለፉት ዓመታት ከነበሩት ውድድሮች በተሻለ መልኩ የፈጠራ ስራዎች የታዩበት መሆኑን አንስተዋል። በተለይም ጥራት ያላቸውና ችግር ፈቺ የሆኑ ምርቶችና የምርምር ውጤቶች ለውድድር የቀረቡበት ነበር ብለዋል። ማህበረሰቡን መሰረት ያሰፋ ውድድር እንደነበር ማየት ይቻላል። ውድድሩ ከውድድር ባሻገር እንዲሆን እንደ ዘርፍ የቀረጽነው የሪፎርም አጀንዳ አለን። በዚህ ውድድር ሂደት የሚያልፉ ክህሎቶች፣ የሚያልፉ ቴክኖሎጂዎች እና የምርምር ውጤቶች የማህበረሰቡን ችግር እንዲፈቱ፣ የኢትዮጵያን የኢኮኖሚ ተወዳዳሪነት እንዲያረጋግጡ፣ በሂደትም እንደ ሀገር የጀመርነውን ሁለንተና የብልጽግና እንዲያሳኩ ተደርገው የተቃኙ ናቸው። የቴክኒክና ሙያ ስልጠና ዘርፉ በቴክኖሎጂ ሽግግርም ይሁን ኢኮኖሚን ተወዳዳሪ በማድረግ ሂደት የሰለጠነ የሰው ኃይል ጥራት ባለው መልኩ በማፍራት ሂደት ከነበረበት ዘለግ ያለ ርቀት እየመጣ እንዳለ አመላካች የሆኑ ውድድሮች ናቸውና በተወዳዳሪዎች መካከልም በክልሎች መካከልም ትብብርም ፉክክርም የታየበት ውድድር ነው። የክህሎት ውድድሩ ለበርካታ ወጣቶች መነሳሳትን የሚፈጥርና ተጨማሪ እድልን ያመላከተ ነው። በክህሎት በቴክኖሎጂ እና በአክሽን ሪሰርች የተካሄዱ ውድድሮች ናቸው። ውድድሮቹ ለበርካታ ወጣቶች ትልቅ መነሳሳትን፣ መነቃቃትን የፈጠሩ ውድድሮች ናቸው። በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ በበኩላቸው ክህሎት ያለው የሰው ኃይል ምርታማነትን ያሳድጋል ደግሞም ለዜጎች ችግር ፈቺ የሆኑ አዳዲስ የፈጠራ ስራዎችን ለመስራትና የስራ እድልን ለመፍጠር ፋይዳው የጎላ ነው ብለዋል። የክህሎት ልማትና የፈጠራ ስራ ለዜጎች ኑሮ መሻሻል ወሳኝ መሆኑን በመረዳት መንግስት ክህሎት ያላቸውን ዜጎችን ለማፍራት የክህሎት ውድድሮችን ከታች ጀምሮ ተግባራዊ እያደረገ መሆኑንም አንስተዋል። አራተኛው ዙር ሀገር አቀፍ የክህሎት ውድድሩ አንዱ ማሳያ እንደሆነ በመጠቆም የስራና ክህሎት ሚኒስቴርን ማቋቋሙና የቴክኒክና ሙያ ትምህርትና ስልጠናን ለማስፋፋትና ጥራቱን ለማሻሻል ሰፊ ስራ መስራቱ የሀገራችንን ፍላጎት እንዲሁም የገበያውን ፍላጎት የሚያሟሉ ክህሎት ያላቸው ዜጎችን ለማፍራት ከግል ሴክተር ጋር በትብብር ለመስራትና አስፈላጊውን ድጋፍ ለማድረግ በቁርጠኝነት እየተንቀሳቀሰ መሆኑ እንዲሁም የክህሎት ውድድሮች ከታች ጀምሮ እንዲካሄዱ በቀጣይነት እየሰራ መሆኑ ይጠቀሳሉ። ይህ ለአራተኛ ጊዜ የሚካሄደው ሀገር አቀፍ የክህሎት ውድድርም የዚሁ ጥረታችን አካል ነው። የውድድሩ አሸናፊዎች ለሌሎች ወጣቶች አርአያ መሆን እንደሚገባቸው ያነሱት አቶ አደም ለሀገራቸው እድገትና የብልጽግና ጉዞ የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። በዛሬ ዕለት የአሸናፊዎች አሸናፊ ሆናችሁ ለመሸለም የበቃችሁ ሙያተኞችም እንኳን ደሳላችሁ እንኳን ለዚህ ክብር በቃችሁ ያሳያችሁ ጥረት ብቃትና ቁርጠኝነት ለሌሎች ወጣቶችም አርያ የሚሆን ነው ይሁንና እውቅናው የክህሎት ጉዟችሁ መጀመሪያ እንጂ መጨረሻ እንዳልሆነ ልትገነዘቡ ይገባል ስለሆነም በቀጣይነት እውቀታችሁንና ክህሎታችሁን በማላቅና ዘመኑን በመዋጀት ለሀገራችሁ እድገትና ብልጽግና የበኩላችሁን አስተዋጽኦ እንድታበረክቱ አደራ ማለት እፈልጋለሁ። በውድድሩ ማጠቃለያ አንደኛ ለወጡ 500 ሺ ብር፣ ሁለተኛ ለወጡ 400 ሺ ብርና ሶስተኛ ለወጡ ተወዳዳሪዎች ደግሞ የ300 ሺ ብር ሽልማት ተበርክቶላቸዋል።